የሚል እኮ በሬ ነው ሁሌ በበላ ቁጥር ቆሎ በልተው፣ ታዲያ የሚያመሰግን ማመስገን ማለት እኮ ነው። በቃ ከስተሻል ወደ ላይ ላይ ቤት ሾው። ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? አላችሁ አለ። የቤት ሾው ቤተሰብ የሆናችሁ ላይክ ሸር አድርጉ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ይህ ስጋ እስከሚያልቅ ድረስ በስጋ ነው ያላችሁን። ዛሬ ያው በሾርባ መተና ልንሾራረን አብረን እንጠጣ ገብሬ፣ እስከዛ ሰላም ይበላችሁ። ሾርባ የላሳያችሁ ጋርዳ ሰላም በላቸው ትላለች። እንዴት ነው እውነት ስጋ እስኪያልቅ ይሄ ይህ ስጋስል ድረስ ሁለ በስጋ ነው ስትሉ በቃ አንዳንድ ፍሬ እየተጠቀምን እንመጣለን ብለን ነበር፣ ግን እውነት ነው መጣን። ደስ የምንላችሁ ሰዎች ከእኛ ጋር መታችሁ ሾርባ ጠጡ። በዓል ማግስቱ ኑ ተጋበዙ ብለ ናቸዋል። እንዴት ነው ሾርባ አሪፍ ነው? ጥሩ ነው ለጤንነት። በተለይ በሽታ በጣም በላብ መልክ ሲያወጣ በጣም በሽታ ያወጣልና ጥሩ ነው። በበጣችሁ ተጠቀሙ። አቤት አቤት ያስጎመጃል። ገና ገና ሲታይ ገና ላይ ገና ሳይደርስ ሳይደርስ ሳይደርስ ገሬ አንተ ቆይ ቆይ ይሄ እንጀራ ራሱ እኮ እንደዚህ ነበር የሚቀርበው፣ እንደዚህ ወጥቶ ይቆጥ ከቤት ሳይሆን ከእኔ ተማሩ፣ አርግሽ እዚ ጋር ነው። አይ ሆቴል ቢከፍት እኮ አቀራረብ በጣም እችልበታለሁ ማለት ነው። ለማንኛውም ፋሚሊዎቻችን ይሄው እንግዲህ ሎሚ ማለት ለሾርባ ወርደር አድርገን አይደለም፣ ሾርባ ምን በለው እኛ ያለን የቤታችንን ጉዳይ ለእናንተ ካላቀረብን በጣም የምትወዱን የምታከብሩን ፋሚሊ ስላላችሁ ስላለን ለዛ ነው ያለን ነገር ብ ለእናንተ ልናን የምናጋገው እና ከኛ ጋር ነው። እስኪ ይሄ ሾርባ እንዴት ይመስላል? ዋ ዋ የተባረገ ይሁን እስኪ ለጤናችን የጠቀመ ይሆን ለስጋችን እንዳያቃጥል ግን

ላይ ሰሴም ነው። ቅቅልና ሾርባ አንድ ነው። የሆቴል ቅቅል ስትል እንደዚህ ሁሌ ሾርባ ቢኖርና አንተ እንዳለ ተጎርሳለ። በኢየሱስ እናንተ ትችሉ አደል? ቅቅል አደል የምትወዱት ዶሮ ሴቶቻችሁ ቅቅል ነው መስራት የሚችሉት። ምን ጾማቸው ነው ስጋ የምትገድፉት የምትሉ ሰዎች ውይ፣ ወይ ገብሪ አደጋግሙ አትደጋግሙ ነው። እነሱ ጋር አብረው ወረደ አይደለም መውረድ አይደለም በጾም ብቻ ሳይሆን ኖረውን ሁሌ በበላን

እንዴት በይ እኮ ነው እንዳለ፣ ፈረጋክሽ ፈረጋክሽ፣ የትኛው እስኪ፣ ሾርባ ሾርባ ስት ያልነበር፣ እስኪ ጠቂ ይውጣልሽ። እስኪ በሽታው ራሱ ቀልጦ ጠንካራ ነው። ስጋ ይረድን፣ ዶሮ ፍየል ይረድን እያልኩ ተለምዶ እስከ ዛሬ እንኳን እስከ አይታችኋል። ሰንሰለት ቤት ማን፣ በነገራችን ላይ የጋዝ ሾርባና የክሰል ሾርባ በጣም ልዩነት አሉ። ውሃ ነው ደስ ብለ። ስለዚ ኮ ዛሬ እንኳን ምስጋና አይደርሰን። ጠዋት ተነስቼ ፊትን ሳልታጥብ ማለት ነው ቀጠቀጥኩት። ትናንትና ላይ ላይ እየገነጣጠርኩት አልነበር። ቀጥቅጬ ቀጥቅጬ መቼም ይሄን እንኳን ያልሰራ ባል ተብዬ እንዳልወቀስ ብዬ በጠዋት እሳተን አቀጣጥዬ እሱን ቅስቅሼ ጣድ ለምን ጣድሽ ለምን እወቀሳለሁ? እንዳልናገር የት አለ ከሰከስ ክሚልኝ ይባላል ነው ልሙን አላነሰው ለዛ ስዬ ለዛ ብዬ የኔ ባል ሞተረ ተገዛለት በኋላ አማርኛ ጠፍቶ

በሬ እንደዚህ እኮ ነው። በሬ እራስ ፍልጣሪ እንዳይገልሽ በሬ እንደዛ ነው። ይ አጥንት መሰበሰቢያ በቃ ነው።